አሰልጣኝ በፀሎት ያው ከተከታታዮች አዋራ ተሸንፋችኋል፣ እንዴ ነበር ጨዋታው እንግዲህ የመጀመሪያው 45 ውስጥ ቀዝቃዛ ጨዋታ ነበር ብዬ አስባለሁ። ማለት አንደኛ የአየሩን ሁኔታ በጣም የተቀዛቀዘ ነበረ። ነገር ግን እንደዛም ሆኖ ይሄ የማጥቃት ወይም ደግሞ የግብድሎችን መፍጠር በጣም እርሊ ነበረ ኢቭን እንግዲህ የሚገባ ወይም ፔናልቲ የሚሆን ኳስ እሱን እድል አላገኘንም ወይም አልተሰጠንም። ከዛ በኋላ የመጀመሪያውን 45 ይህን ያህል በሁለታችን በኩል ሞር በኳስ ቁጥጥር የመጀመሪያ 45 እነሱ የተሻሉ ቢሆኑም፣ በማጥቃቱ ረገድ ደግሞ የእኛ ቡድን የተሻለ ነበር። ሁለተኛው 45 ላይ ግን ያንን ለማሻሻል ሞክረናል። በአጠቃላይ እንግዲህ የሁለተኛው 45ን ደግሞ ስናየው ሞር ተጭነን ለማጥቃት ሞክረናል። ሁለተኛው ሮማ አምስት ላይ በተሰሩ ስህተቶች ጎል ሊቀጠሉ ችሏል። ያው በጌሙ ደስተኛ አይደለሁም። ብዙ ማስተካከል ነገር አለ። ኤክስተርናል ያሉ ነገሮች እንዳሉ ሆነው በውስጣችን ማስተካከል ያለበት ነገር እናስተካክላለን። ባልተለመደ ሁኔታ ተከታታይ አቻ እየወጣ ነው። እርግጥ ነው በሊጉ ብዙ ያልተሸነፈ ጠንካራ ቡድን እንዳለ ይታወቃል። ግን በወጥነት ተከታታይነት ያለው ውጤታማ ጉዞ ላለማድረግ ምንድን ነው እንከን አለብኝ ብለህ ምታስብ? ይህ ምንም ግልጽ ነው። ቡድናችን የእኛ በትክክለኛ ቁመና ላይ እንዳንገኝ የሚያደርግን አንድም ቀን ምናልባት ከአስር ጌሞች በላይ ከአስራ ምናምን ጌሞች በላይ በጎዶሎ ልጅ ነው ጉዳት በተለይ ስድስት ሰባት ልጅ ስምንት ከቋሚ ስኳዳችን መጀመሪያ ሆኖ ዓመቱ መጀመሪያ ላይ በጣም ጠባብ ነው። በዛ ላይ ተደጋጋሚ ጉዳት፣ አንዱ ተሻለው ስንል ሌላኛው ደግሞ ተመልሶ ይጎዳል እና በሙሉ ብቃታችን አንድም ጌም ተጫውተናል ብያ አላስብም። በእርግጥ እንደዛ ሆኖ ምናልባት ዛሬ የአየር ሁኔታ ከሆነ ይሆናል ብዬ አስባለሁ። በጣም ሞቃት ነው ከዛ አንጻር ቀዝ ቀዝ ያለ ቴምፖ ነበር የነበረው እንጂ፣ በአጠቃላይ የተጫወትናቸው ጨዋታዎች ከውጤታችን አንጻር ሳይሆን ቲሙ ቅርጹን የጠበቀ ነው፣ በማጥቃት ላይ የተመሰረተ ነው፣ ኮሚትድ ነው። ብዙ በቀላሉ መስተካከል የሚችል ነገር ነበረ። ነገር ግን ዛሬ እንግዲህ በጥቃቅን ስህተቶች ማለት ይችላለሁ ከአየሩ ጋር ተያይዞ እንዲሁም ደግሞ ያገኘናቸውን አጋጣሚዎች ሚስ ከማድረጋችን ጋር የፈጠርናቸውን እድሎች ካለመጠቀም ጋር ተያይዞ ልንሸነፍ ይችለናል ማለት ነው። ሊጉ ሊጠናቀቅ አምስት ጨዋታዎች ነው የቀሩት። በቀሪ ጨዋታዎች ምን ታስባለህ? በቀሪ ጨዋታዎች እንግዲህ አሁን ሁሉም ነገር እጃችን ላይ ነው። የተሻለ ነገር ለማስመዝገብ የተሻለ ውጤት ለማስመዝገብ የምንችለውን ነገር ሁሉ እናደርጋለን። ግን ስቲል ኤክስተርናል የሆኑ ነገሮች አሁንም በጣም ስጋት የሊጉ ስጋት ሐዋሳም ላይ ያው ኢንፎርማሊ እናንተ የምትሰሙት ነገር ነው። አዋሳውም ላይ የነበረው ነገር እዚህም እንዳይቀጥል ሲሪየስ የሆኑ ነገሮች ክትትሎች ሊደረግ የሚል ነገር አለኝ። አመሰግናል። አሰልጣኝ አብዲ በሜዳችሁ ያደረጋችሁት እጅግ ወሳኝ ጨዋታ በድል አጠናቃቸዋል። ጨዋታው እንዴት ነበር? ጨዋታው በጣም ጥሩ ነው። ሁለተኛና መጀመሪያና ሁለተኛ አርባ አምስት የተለያዩ ናቸው ነጥብ ይዘን መውጣት እንዳለብን የግድ ከልጆቻችን ጋር ተነጋግረን ነበር። ሁለተኛ 45 እንዳየው ጥሩ እንቅስቃሴ አድርገን ለማሸነፍ ችለናል። በዚሁ መቀጠል ይጠበቅብናል። ተቀይረው የገቡት ተጫዋቾች ናቸው በጨዋታ ላይ ልዩነት የፈጠሩት። ነቢል ኑሪ ሁለት ጎሎች አስቆጠረ። ቢኒያም አይተንም አሸናፊ ቢሆኑ ጥሩ እንቅስቃሴ አድርገዋል። ለምን ተጠባባቂ ሆኑ? ከሱ ልጀምር። ጉልበት በጣም ብዙ ተጠቅሜባቸዋል። ስለዚህ ትንንሾቹንም ዘጠኝ ሰዓት ጨዋታ እንደመሆኑ ትንሽ ሁለት አርባ አምስት ሰው መጠቀም ማቀጀ የመጣሁት ባቀድኩት መሰረት ተሳክቶል። ሁ ምናልባት ጥያቄ ደድገብልና ጨዋታ ሁለት መልክ ነበሩ ብ ፈረስታፍ ትንሽ ቀዝቀዝ ብላቸው ነበር ከንዳፍ ላይ እና መጀመሪያ ነሱ ባስገባ ብለ አላሰብኩም። ወሳኔ አላሰብኩም። ያላሰብኩበት ምክንያት ያው ሁለተኛ 45 ወሳኝ ሰዓቶች ናቸው። ለመከላከልም ለማጥቃትም ያለው ሀይል ሁለተኛ ላይ ቢጠናከር ይሻላል። መጀመሪያ ታዳጊዎቹ ሞቲቬት መሆን አለባቸው። ቤተሰባቸው ፊት፣ በህዝባቸው ፊት መጫወት አለባቸው። ነገር ግን ድካማቸውን አይተ ደግሞ መቀየር ስላለብን ቀይረናል። ብዙ ታዳጊ ያሳትፈናል። ቅያሪያችን ተሳክቶ ከሌላው ጊዜ በተሻለ ተሳክቶ፣ ነጥባችሁን ዘጠኝ ያደርሳችኋል። ከወራጅ ቀጠና አፋፍ ላይ ለመውጣት ትግል እያደረጋችሁ ነው። ይህ የዛሬው ድል ምን መነሳሳት ይፈጥራሉ? ቡድኑ ውስጥ እጅግ በጣም መነሳሳትን ይፈጥራል ምክንያቱም ነጥብ ሉዝ ሳታደርግ መውጣት ለሚቀጥለው አንደኛ ሌላው ላይ ጫና የሚፈጥራል። በሚቀጥሉት ጨዋታዎች ደግሞ የበለጠ ጠንክረን አንድና አንድ ማሸነፍ እንደሆነ አውቀን ተዘጋጅተን መምጣት እንዳለብን ነው። አሁንም አልወጣንም። ለመውጣት ተከታታይ አሸናፊነት ያስፈልገናል። በዛ ልጆቻችን መራላቸው ዛሬ ያሳዩት ተጋድሎ የጎጉት በህዝባቸው ፊት በደስታ መምጣት፣ ደጋፊው ራሱ ደግሞ ያደረገልን ክብር ዛሬ ደጋፊ እንደዚህ ሲደግፍ ደስ ይላል። አሁን ክለቡን ነው የደገፉት፣ ግለሰቦችን አይደለም፣ እኔን አይደለም፣ ክለቡን ሁሉም የደገፈው እና በዚህ ተሳክቷል። ደጋፊዎችንም በጣም አመሰግናለሁ። ልጆችን እና ከፍ እንዲል ዛሬ 12ኛ ሆኖ ተጫውተዋልና በጣም አመሰግናለሁ። አመሰግናለሁ።